የመጣሁት ለጋብቻ ጥያቄ ነው ያመጣሁላችሁ ሙሽራ የኔ ልጅ ወይም በዛን ጊዜ በማደጎ ሲያሳድጉት የነበረው የዘይድ እብን አልሓሪስን ነበረ ይዘው የመጡት ዘይድ እብን አልሓሪስ ታዲያ በስም ከተጠሩ ከነቢያችን አ ሰላት ወሰላም ሰሓቢዎች ውስጥ የመጀመሪያውና ብቸኛው ነበረ ይባስ ብሎ ደግሞ ከባሪያነቱ ውጪ ነቢያችን አለ ሰላት ወሰላም ከባርነት አውጥተው በማድጎ እንደወሰዱት እንዲሁም ደግሞ ዘይድ ብኑ መሐመድን በመባል እንደሚጠሩ ይታወቅ ነበረ። ታዲያ ዘይድ በዛን ጊዜ የባሱን ብሎ ደግሞ ከባርነቱም አስቡት የነበረውን ስታተስ አስቡትና ነገሩን የሚያባብሰው የነበረው ነገር ደግሞ በዛን ጊዜ ጨራሽኑ እንዲሁም ባለትዳር ነበሩ፣ እሙ አይመንን አግብተው ይኖር ነበረ። ስለዚህ ለዛም ነው ስታተሳቸውን ዝቅ ማድረጉን የፈሩት። አንደኛ ከባሪያ ጋር መዛመዳቸው ሁለተኛ ደግሞ እንደዛ ልዕልት ሆና ያደገች ዘይነብን ልጃቸውን በሁለተኛ ሚስትነት ወደ ዘይድ መላካቸውን ነበር ያልወደዱት። ጥያቄው ታዲያ ለእሳቸው አለመሆኑን ሲሰሙ ሀምናም ዘይነብን በጣም ተደናገጡ። ሁለቱም አስበውት የነበረው ነገር ባለመሳካቱ ፊታቸው ባንዴ ተቀየረ። ዘይነብን ሀምናም በጣም ደነገጡ።